የባአዴን ቡድን የጣና ፎረም ብሎ በባህር ዳር ከተማ የጀመረው ስብሰባ በፋኖ ጥቃት ለጊዜው መቋረጡ ተሰምቷል። ዛሬ ወገልሳ በላይ ዘለቀ ኤርፖርት ዙሪያና በአካባቢው በተደረገ ውጊያ በርካታ የአድማ ብተና አባላት ሲገደሉ፣ በርካታዎች ደግሞ መቁሰላቸው ነው እየተነገረው። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን የሸዋሮ ቤት ከተማ ጸጥታ ዘርፍ ኃላፊ መገደሉ ተሰምቷል። ከዚህ ቀደም የከተማዋ ጸጥታ ዘርፍ የነበሩት አቶ አብዱ ሁሴን ሰኔ 17 2015 ዓ ም በፋኖ በተፈጸመባቸው ጥቃት መገደላቸው ይታወቃል። በእሳቸው ተተክተው የነበሩት አመራርም ተደጋጋሚ የሆነ የግድያ ሙከራ ስለተደረገባቸው በገዛ ፍቃዳቸው ከኃላፊነት እየለቀቁ ሲሆን በእሳቸው ቦታ ተተክተው የነበሩትና በአሁኑ ሰዓት የከተማዋን ጸጥታ ዘርፍ ብረው እየመሩ የነበሩት አቶ ለማው እንዳፈረው ከወደ ፋኖ በተፈጸመባቸው ጥቃት ከነ ሶስት አጃቢዎቻቸው መገደላቸው ተሰምተዋል። ከአመራሮቹ በተጨማሪ ሌሎች ምርጥ አምሳ በሚል የተደራጁ የሚሊሻ አባላትም ተገድለዋል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን በትሊሊ ከተማ በድሮንና በሌሎች ከባባድ የጦር መሳሪያዎች የታገዘ ውጊያ ሲካሄድ የዋለ ሲሆን ፋኖም የተጠናከረ የጸረ ማጥቃት እርምጃ በመውሰድ ድል መቀዳጀቱ ታውቋል። ጸረመራው ኃይል ከእግረኛ ወታደሩ በተጨማሪ በከተማዋ ሰው አልባ አውሮፕላን ብረት ለበስ ታንክና ዙያ 3 እንዲሁም ሞርተርና መድፍ አሰልፎ የፋኖን ጥቃት ለመመከት የሞከረ ሲሆን በአንጻሩ ደግሞ የፋኖ አባላቱ ድሮንና መድፍ ያልመከተው የጸረ ማጥቃት እርምጃ እየወሰዱ መዋላቸው ታውቋል። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን ውላችሁ አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁም። ከትናንት በስቲያ ጀምሮ እለታዊ መረጃዎቻችን በኔትወርክ መቆራረጥ ምክንያት ወደ እናንተ ሰዓቱን ጠብቀው ሳይደርሱ ቆይተዋል። ለዚህም ከዚህ ቀደም እንደነገርናችሁ የጣቢያችን ዘጋቢዎች በጦር ግንባር ተገኝተው እየሰሩ የሚገኙ ሲሆን በዚህም የመብራት ወይም ደግሞ የኔትወርክ ችግር አልፎ አልፎ ያጋጥማቸዋል። ይህንን ታሳቢ እንድታደርጉልን ከወዲሁ በትህትና እንጠይቃለን። ወደ ዛሬው መረጃችን የምናልፍ ይሆናል። መረጃዎቻችን ለብዙዎች ተደራሽ እንደሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። የሸዋሮቢት ከተማ ጸጥታ ዘርፍ ኃላፊ ከናጃቢዎቹ መገደሉ ተሰምቷል። ከዚህ ቀደም የከተማዋ ጸጥታ ዘርፍ ኃላፊ የነበሩት አቶ አብዱ ሁሴን ሰኔ 17 2015 ዓ ም በፋኖ በተፈጸመባቸው ጥቃት መገደላቸው ይታወሳል። በእሳቸው ተተክተው የነበሩት አመራርም ተደጋጋሚ የሆነ የግድያ ሙከራ ስለተደረገባቸው በገዛ ፍቃዳቸው ከኃላፊነት የለቀቁ ሲሆን በእሳቸው ቦታ ተተክተው የነበሩትና በአሁን ሰዓት የከተማዋን ጸጥታና ደህንነት ዘርፍ እየመሩ የነበሩት አቶ ለማው እንዳፈረው ከወደ ፋኖ በተፈጸመባቸው የተጠና ጥቃት ከነ ሶስት አጃቢዎቻቸው መገደላቸውን መረሚዲያ ለማረጋገጥ ችሏል። በሰሜን ሸዋ ዞን የሸዋሮ ቤት ከተማ አስተዳደር ጸጥታና ደህንነት መምሪያ ኃላፊ አቶ ለማው እንዳፈረው ዛሬ ጥቅምት 14 2018 ዓ ም በተፈጸመባቸው ጥቃት ከነ ሶስት አጃቢዎቻቸው መገደላቸውን የሸዋ ጠቅላይ ግዛት ሕዝብ ሚዲያ እና ኮሚኒኬሽን ክፍል ለመረብ ሚዲያ በላከው መረጃ አስታውቋል። ከአመራሩና አጃቢዎቹ በተጨማሪ ምርጥ 50 በሚል ተደራጅተው የሕዝባቸውን መከራ ሲያራዝሙ የነበሩ ኤብሮ አበበ፣ ሙሄ መሐመድ፣ ሲራጅ ታደለ ኃይሉና ሌሎች የሚሊሻ አባላት መገደላቸውንም እዙ ለጣቢያችን በላከው መረጃ ገልጸዋል። ዛሬ ጥቅምት 14 2018 ዓ ም ማለዳ ላይ ከነአጃቢዎቹ የተገደለው የከተማዋ ጸጥታና ደህንነት መምሪያ ኃላፊ አቶ ለማው እንዳፈረው የገዛ ወገኑን በመካድና ና ለጡት ቆራጩ ብልጽግና ቡድን በማደር የከተማ ነዋሪዎችን የጽንፈኛ ደጋፊ ናቸው በሚል በጅምላ ማሳሰር፣ በተለይ የፋኖ ቤተሰቦችን እየጠቆመ ማሳገት እንዲሁም ሀብት ንብረታቸውን መዝረፍ፣ ወደ ኃላፊነት ከመጣበት ላይ ጀምሮ የዘወትር ተግባሩ እንደነበር ተነግሯል። በአመራሩ ላይ እርምጃውን የወሰዱት በአፋድ ሸዋ ጠቅላይ ግዛት ህዝ አፄ አምደ ጽዮን ኮር አባላት። ከዚህ ቀደም በተመሳሳይ ባንዳዎች ላይ የተጀመረው ጥቃት ዛሬም የቀጠለ መሆኑን በመጥቀስ ህዝባችንን የበደሉ ሁሉ ከኛ ፈሙዝ ማምለጥ እንደማይችሉ ዛሬ በሸዋ ሮቢት ከተማ አደባባይ ላይ የወደቀው የባንዳ አስከሬን ማሳያ ነው ሲሉ የማሳሰቢያ መልእክት አስተላልፈዋል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በባህር ዳር ከተማ የብአዴን ቡድን የጣና ፎረም በሚል እያካሄደ የሚገኘው ስብሰባ በፋኖ ጥቃት ምክንያት ለጊዜው መቋረጡ ተሰምቷል። ዛሬ ጥቅምት 14 2018 ዓ ም ከነጋ ጀምሮ ወገልሳ ተብሎ በሚጠራው የባህር ዳር ዙሪያ አካባቢና በላይ ዘለቀ ኤርፖርት ዙሪያ እንዲሁም በሌሎች ቀጠናዎች ላይ በተደረገ ውጊያም በርካታ ቁጥር ያላቸው የሰሜን ምዕራብ እዝ ወታደሮችና የአድማብትን አባላት መገደል እንደሚገደላቸው ታውቋል። በተጨማሪም በርካቶች ቆስለው ወደ ባህርዳር ፈለገ ሕይወት ሆስፒታልና ወደ ሌሎች ሆስፒታሎች መወሰዳቸው ነው የተነገረው። በውጊያው ሙትና ቁስለኛ ከተደረጉት መካከል የአድማ ብትና አመራሮች እንዲሁም የሰሜን ምዕራብ እዝ መስመራዊ አዋጊዎች እንደሚገኙበት ነው የተነገረው። በተጨማሪም በውጊያው ብሬንና ስናይፐር እንዲሁም በርካታ ቁጥር ያለው የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ መማረኩ ታውቋል። በዚህ ምክንያትም የጣና ፎረም በሚል በከተማ እየተካሄደ የሚገኘው ስብሰባ ለጊዜው መቋረጡ ነው የታወቀው። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በቴሌሌ ከተማ በድሮንና በሌሎች ከባባድ የጦር መሳሪያዎች የታገዘ ውጊያ እየተካሄደ ሲሆን ፋኖም የተጠናከረ የጸረ ማጥቃት እርምጃ በመውሰድ ድል መቀዳጀቱ ታውቋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ስር የሚገኘውና በፀያይ ማናብስት የተሞላው አንጋፋው ጎጃም አገው ምድር ክፍለ ጦር ዛሬ ጥቅምት 14 2018 ዓ.ም ከንጋት ጀምሮ በትሊሊ ከተማ ውስጥ ዘልቆ በመግባት ባደረገው ተጋድሎ ታላቅ ድል መቀዳጀቱን መረ ሚዲያ ለማረጋገጥ ችሏል። በከተማዋ ውስጥ የነበሩ የጡት ቆራጩና የነውረኛው ብልጽግና ቡድን ተላላኪ የሆኑት የምስራቅ እዝ ወታደሮች መመከት የማይችሉ ከባድ ጥቃት የተሰነዘረባቸው ሲሆን በዚህም በርካቶች ሙትና ቁስለኛ ሆነዋል። በርካቶች ደግሞ እጃቸውን ለፋኖ ሰጥተዋል ሲሉ ነው ምንጮቻችን መረጃውን ያደረሱን። ጸረምራው ኃይል ከእግረኛ ወታደሩ በተጨማሪ በከተማዋ ሰዋል በአውሮፕላን ወይም ድሮን ብረት ለበስ ታንክና ዙያ 3 እንዲሁም ሞርተርና መድፍ አሰልፎ የፋኖን ጥቃት ለመመከት እየሞከረ የዋለ ሲሆን፣ በአንጻሩ ደግሞ የፋኖ አባላቱ ድሮንና መድፍ ያልመከተው የጸረ ማጥቃት እርምጃ እየወሰዱ መዋላቸው ታውቋል። የፋንዶን ክንድ መቋቋም ያልቻለው ይኸው የጸረ አማራው ብልጽግና ቡድን ኃይል ከቲሊሊ ከተማ በተጨማሪ ከቲሊሊ በቅርብ ርቀት አሽፋ ላይ እስከ ምሽት ድረስ ተከታታይነት ያለው የድሮን አሰሳ እያደረገ መሆኑን የመረብ ሚዲያ ምንጮች ገልጸዋል። ጣቢያችን መረብ ሚዲያ ማርፈጃውን በማህበራዊ ትስስር ገጹ ዛሬ ጥቅምት 14 2018 ዓ.ም ከንጋት ጀምሮ በደብረ ማርቆስ ከተማ ዙሪያ የሚገኙ አካባቢዎችን ጨምሮ በጅጋ ከተማና በአካባቢው በሆዳንሽና በፍኖተ ሰላም ዙሪያ በሚገኙ ገጠራማ መንደሮች በቲሊሊ ከተማና በአካባቢው በደንበጫ ወረዳ ዋር ተብሎ በሚጠራው አካባቢና በሌሎች የምዕራብ አማራ ቀጠናዎች ላይ ተከታታይ የሆነ የድሮን ቅኝት እያደረገ መሆኑን ማስነበቡ ይታወቃል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ለምርኮኛ የሚሊሻ እና የፖሊስ አባላት የታድሶ ስልጠና ተሰጠም። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዘስር የሚገኘው ልጅ ያሱኮር ሰሞኑን በተንታና አጅባር ወረዳ ለተማረኩ የፖሊስና ሚሊሻ አባላት የታድሶ ስልጠና መስጠቱን መረ ሚዲያ የኮሮ ፖለቲካዊ ጉዳዮች መምሪያ ካወጣው መረጃ ተመልክቷል። ኮሮ በውርጌሳ ለተማረኩ የደቡብ እዝ 35ኛ ዋልያ ክፍለ ጦር አባላት የታድሶ ስልጠና ከሰጠ በኋላ ምርኮኞቹ ከፋኖ ጋር ሆነን ተዋርዶ ያዋረደንን አገዛዝ እንታገላለን በሚል ሐሳብ ማቅረባቸውን ከቀናት በፊት መረ ሚዲያ በማኅበራዊ ትስስር ገጽ ዘግቦ ነበረ። በዘመቻ አርበኛ ደማ በተንታና አጅባር ወረዳዎች ላይ ልጅ እያሱኮር ባደረገው ውጊያ በርካታ ቁጥር ያላቸው ያገዛዙ ወታደሮች ስለመገደላቸውና በርካቶች ደግሞ ስለመማረካቸው ጣቢያችን መረብ ሚዲያ በተንቀሳቃሽ ምስል አስደግፈው ለአድማጭ ተመልካቾቹ አድርሶ ነበረም። ከተማረኩ ምርኮኛ የጡት ቆራጩ ብልጽግና ቡድን ወታደሮች መካከል ለፖሊስና ሚሊሺያ አባላት የተለየ ስልጠና በመስጠት ላይ መሆኑን ነው የኮሩ ፖለቲካዊ ጉዳዮች መምሪያ ኃላፊ አርበኛ ሲሳይ አየለ ወይንም በቅጽል ስሙ ሲሳይ ሳተናው ያሳውቀው። ወደ ሌላኛው መረጃችን አለፍን። ለበረት ወረዳ አስተዳዳሪ ለሆኑት ለቀጽላ ተገኑ የተላከው ጋቢና የምስክር ወረቀት በፋኖ ቁጥጥር ስር መዋሉ ታውቋል። የሰሜን ሸዋ ዞን ዙሪያ ገባውን በፋኖ ተከበው ወደ የትም አቅጣጫ መንቀሳቀስ ላልቻሉት የወረዳ አመራሮች በሕዝብ ማመላለሻ ተሽከርካሪ የላከው የማበረታቻ ሽልማት በፋኖ ቁጥጥር ስር ውሏል። የሰሜን ሸዋ ዞን የሴቶች ፎረም ቀጠናቸው በፋኖ ተከበ፣ ወደ ደብረ ብርሃንም ይሁን ወደ የትም አቅጣጫ መንቀሳቀስ ላልቻሉት የበረህት ወረዳ አስተዳዳሪ ለሆኑት ለቀጽላ ተገኑ ላሳዩት የላቀ አፈጻጽም በሚል የላከው የጋቢ ልብስና የሰርተክፌት ማበረታቻ ሽልማት ፋኖ በዘ ረጋው ኬላ ላይ በተደረገ ጥብቅ ፍተሻ በቁጥጥር ስር መዋሉን መረብ ሚዲያ ለማረጋገጥ ችሏል። ዞኑ ለበረህት ወረዳ ካድሬዎች የላከውን ማበረታቻ በቁጥጥር ስር የዋሉት በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ጀነራል አሳምነው ጽጌ እዝ ከሰም ክፍለ ጦር ስር የሚገኙት የተስፋ ብርጌድ ፋኖዎች መሆናቸውንም ጣቢያችን ለማወቅ ችሏል። የተከበራችሁ አድማጭ ተመልካቾቻችን፣ ለሰዓቱ ያዝናቸው መረጃዎቻችን እነዚህን መስሎ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አዘንገው ቸርቆዩም